ሰላም እንደናችሁ ውድና የተከበራችሁ የዩቲዩብ ተመልካቾቻችን፣ ደህና ናችሁ? አይን ያለው እግዚአብሔር ይመስገን። ዛሬ የቅቤ አነጣጥር አዘገጃጀትን ላሳያችሁ መጥቻለሁኝ። እንግዲህ ቅቤ ሁለት ኪሎ ቅቤ ነው እንዲቀጥልኝ እንደዚህ በምታዩት መልኩ ስቶቤ ላይ ጥጃዋለሁ። እየቀለጠልኝ ነው። ይሄ ከቀለጠልኝ በኋላ ደግሞ ቅቤ መቼም ዝም ብሎ አይነጎርም ታውቃላችሁ ቀልጦ ነው። ስለዚህ ከቀለጠልኝ በኋላ ውሃ ጨምርበት እና አነግረዋለው ማለት ነው። መጀመሪያ እና የመጀመሪያ ሂደታችን ይሄን ይመስላል። እየቀለጠልን ነው። ቀልጦ ሲያልቅ ውሃ ይጨመርበታል። ይሄ ማለት ነው። እንግዲህ ተመልካቾቻችን፣ ይሄው ቅቤያችን በምትመለከቱት መልኩ ቀልጦልናል። ስለዚህ ምን እናደርጋለን? ውሃ እንጨምርበታለን። ይኸው ይሄን ሙሉ ውሃ ነው የምጨምርበት፣ ምክንያቱም ሲወጣ እንዳያስቸግረኝ። ይሄን ሙሉ ውሃ ጨምርበታል። እንደዚህ እንጨምርበትና እንደዚህ ይጨመርበትና ፍሪጅ ውስጥ ይገባል። ይሄንን ፍሪጅ ውስጥ አስገብቼ እንትን ይሰራል በራሱ ጊዜ ቅቤል ሲቀዘቅዝ ይጋገር የለም። ስለዚህ ሲጋገርልኝ ውሃው ከስር ጠሎ ቆሻሻውን ይዞልኝ ይወጣል ማለት ነው። እንግዲህ እንዴት እንደማጣልለው ደግሞ አሳያችኋለሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እንግዲህ ቂቤያችን የተነጎረው ይሄንን ይመስላል። በዚች በምትመለከቱት መልኩ ቂቤያችንን ከስር ውሃው አለ፣ ከላይ ረግቶልናል፣ ከስር ውሃው አለ። ውሃውን የተነጎረውን እናወጣዋለን ማለት ነው እና ተከታተሉን እንዴት እንደምናወጣው ያው በዚህ ማንኪያውን ስለሆነ እንደዚህ ስንከፍተው ውሃው ይወጣልናል። ከዛ ይሄንን ውሃውን በዚች በምትመለከቷት እቃ እንደዚህ የሚወጣን ቆሻሻ አትጠይቅም። ይሄንን ይመስላል እንግዲህ። ከዛ ሜቢያሁንም ከስር ያለው ቆሻሻ እንዲወጣለን ከፈለግን ትንሽ እንደገና እንጨምርላትና ለቅለቅ ለቀቀዝ ግን እንደዚህ እዩት። በዚህ መልኩ ቆሻሻውን እናወጣለን ማለት ነው። እውነት የሚወጣው ቆሻሻ ብዛት ይሄንን ይመስላል። ከስር ይሄ አጓት አጓት የሚመስል ቆሻሻ ይወጣዋል ማለት ነው። ከስር ግን እችን ከላይ ከላይ ያለችው ቅቤዋን ደግሞ እችን ከላይ ከላይ ያለችዋን እናነሳታለን። እንደዚህ በማጥለያ አጣለን እንወስዳታለን። ስለዚህ የተነጎረው ቅቤያችን ይሄንን ይመስላል። ይኸው እዚህ ውስጥ እንደምታየት እንግዲህ ክፍት ነው። ይህንን ይመስላል። ይሄንን ስቶቭ የለኩሺ ማቅለጥ ነው እና ምጨምራቸው ቅመሞች ደግሞ እዚህ ጋር አሉ። እሱም በኋላ አሳያቸዋል። ይሄንን ማቅለጥ ነው እንግዲህ። ለድምጽ ጥራት በጣም ይቅርታ። ያነቆርናትን ቅቤ ከላይ ከላይ ችን እያነሳን እዚህ ውስጥ እንጨምራታለን። ምክንያቱም ከላይ ያለው ንጹህ ነው። ከስር ያለው ብቻ ነው ቆሻሻው፣ ከስር ነው የሚቀመጠው በጣም በጣም ያለውን ጨርሼ አሳያችኋለሁ። ታያችሁት አጥልዬው፣ እንደገና ደግሞ ቅቤዎቹን አንስቼ ከላይ ያሉትን ከስር ያለው ቆሻሻ ግን ምን እንደሚመስል እዩት፣ የእውነት እዩት። አፈር የጨመርኩበት ነው የሚመስለው፣ በጣም ቆሻሻ ይመስላል። ታያችሁት የኮባው እንደገና ደግሞ የሆነ ቂቤ የሚመስል ነገር እንደዚህ አይነት ቅጠል ነገር ነው። ቂቤ ሳታነጉሩ የምታነጥሩ ሰዎች አንጉሩ፣ ቂቤ አንጉሩ። ሳታነጉሩ አታንጥሩ፣ በጣም ቆሻሻ አለውና ይህን ይመስላል። ተነግራ ተነጉራ የወጣችሁ ገና አልነጠርኩትም፣ ይቅርታ። የተነጎረችው ቂቤ ችን ትመስላለች። ሄላ ነጥር ነው። ከዛ ቀመሞቹን አሳያችኋለሁ። አብራችሁን ቆዩ። እንግዲህ ተመልካቾቻችን፣ ቅመሞቻችን እነዚህን ይመስላሉ። እዚህ ጋር በሶ ብላለኝ፣ እዚች ጋር ኮሰረት አለኝ። እነዚህ እርጥብ ናቸው። እዚህ ጋር ጥቁር አዝሙድ አለኝ፣ እዚች ጋር ደግሞ አብሽ አለችኝ፣ እዚች ጋር ኮረሬም አለኝ፣ እዚህ ጋር ደግሞ ነጭ አዝሙድ አለኝ። እነዚህ እንቀላቅለና ነው ቅቤ በምታዩት መልኩ እየቀለጠልኝ ነው። ሲያቀልጦልኝ ሲያልቅ እነዚህን ቅመሞቹን ጨምሬ አንተከትከዋለው ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ቅቢያችን ቀልጦ ጥቁር አዝሙድን ጨምር ዋለው ከዛ ደግሞ ነጭ አዝሙድ እጨምራለሁ። ከዛ አበሽ እጨምራለሁ። ከዛ ኮራሪማ ኮራሪማ ትንሽ በዛ ማለት አለባት ኮራሪማ እጨምራለሁ። ከዛ እዚህ ቃ በሶ ብላና ኮ ሰረት አለኝ እርጥቡን ነው እሱን እኔ የምጠቀመው። እነዚህን ጭምርና ሁሉንም ቅመሞቹን አንድ ላይ በደንብ እስከሚፈላልን ድረስ እንደዚህ አዋህደን በደንብ እናፈለዋለን ማለት ነው። በደንብ መፍላት አለበት። ምክንያቱም ቅመሙን ቅቤው እንዲይዝልን ቅቤው ውስጥ እንዲገባ አለን ቅመሙ ፈልቶ በደንብ ማፍላት አለብን ማለት ነው። እንግዲህ ይሄንን ይመስላል። ይሄንን ቂቤ ከዚህ በኋላ የሚቀረን ማፍ በደንብ ማፍላትና ማጥለል ነው። እሱ ደግሞ እንግዲህ ታቆታላችሁ ማጥለል ይቻላል። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት መስጠታችሁን እንዳትረሱ ለድምፄ መዘጋት እና መቀየር በጣም በጣም በጣም ይቅርታ፣ ጉንፋኑ ነው። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ቂቢያችን እንግዲህ ይሄንን ይመስላል። ይሄንን አጥልለን ማስቀመጥ ብቻ ነው የሚጠበቅብን እወዳችኋለሁ። እግዚአብሔር ሀገራችንን ሰላም ያድርግልን። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቻው ቻው። ሰብስክራይብ አድርጉ። እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ቻው ቻው።